ተነስቷል በዚህ መሃል መሐሊት ሽንት ቤት መሄድ ፈልጋ ነበርና፣ እንደምንም ገዳድፈው ይወስዷታል። ሞገሴ መረጃ ከመሐሊት ስልክ ፈልጎ ስለነበር በዘው ስልኩን ጋማ ያስ ብለዋል። እነሱ ወደ መጸዳጃ ቦታ ሰብሰብ ብለው ሲሄዱም የፍራታና ብሩኬ ካንድ ላይ ነበሩ። እሷም ብሩኬን ሪከርድ እያደረገች እያወጣጣቸውም ነበር። አንተ ከቤቱ ሰድላት፣ ቤቱ ጠባብ ነው፣ ከኔ ጋር መኖር አትችልም፣ ከእሷ ጋር ከምኖር ብታሰር ይሻለኛል በማለት መልስም ሰጥቷል። ከመጸዳጃ ቦታ ሲመለሱ እባክሽን ይቅርታ አርጊሌ ሲላትም፣ ወይ ከኔ ጋር ትኖራለህ ወይ ካርቸሌ ትገባለ ብላ እንደ አማራጭ ሰጠችው። ከአንቺ ጋር ከምኖር ወይ አስር አመት ሀያ ዓመት ወይም ደግሞ ሶስት ወር ብታሰር ነው። ስለዚህ ልጅ ሙታ አንቺ በህይወት አትኖሪም፣ ካንቺ ጋር ከምኖር መታሰር ንመርጣለሁ የሚል ምርጫም ሰጥቷታል። እሷም ልጅ ትሞትበታለች እባክሽን ብሎ ቢያታልላትም የፈለገውን ይምጣ ከኔ ጋር ታልኖር፣ ለምን ልጁስ ድብናትልም የሚል መልስም ተሰጥቷታል። ይህን የተሰማው ብሩኬ እጅጉን ተናዷል እና ከአንቺ ጋር በፍጹም አልኖርም ብሎ ደምድሟል። በሌላ በኩል የፍራታ ሪከርድ ስላደረገችው እጅጉን ተናዶ እንዴት እንደዚህ ታደርጊያለሽ? በማለት ከእሷ ጋርም ይነጋገራል። ዳጣም አፈፍ አድርጋ ምንድን ነው ብላ ጠይቀው፣ አይ ሪከርድ አድርገኝ ነው ሲልም፣ እሱን ነገር ለን የተውልኝ እኔ ጋር ማለዋለሁ በማለት ተስፋም ሰጥተዋለች። ዳጣ መሀሌትን እና የፍራታን ስልካቸውን ቀምታቸዋለች። በማያስነቃ መልኩ መንቸፍ አድርጋም ሞገሴ ጋር ሂዳ ገንዘቧንም ተቀብላለች። በይበቃ የሁለቱንም ስልክ ሰጥሻለሁ፣ ግን እንዴት የፍራታን ስልኳን አመጣሽባት ሲላትም፣ እንግዲህ ብሩኬን ሪከርድ ስታረግ ነበርና ለዛ ብዬ ነው። አሁን መረጃ አድል ለምትፈልገው፣ ስለዚህ ፋይሉን እንፎርምተው በማለትም ፋይላቸውን አጥፍተዋል። ፋይላቸውን ካጠፉ በኋላ ሁለቱ ተመቻምቸው እያወሩ ነው። ብሩኬ ግን ምን አይነት አሪፍ ሰው ነው፣ ለልጁ የሚኖር የዋህ ሰው ነው፣ እያለች ስለሱም ስታወራው ነበረ። ሞገስ የማሪፍ ነው ግን ጓደኛህ ነው ብላ ጠይቀውም በፊት ነበረ። አሁን ላይ ግን ክፉ ሁኝበታለሁ በማለት ጎሸም ያደርጋል። እኔ ክፉ ከሆነ ህስ አልፈልግም፣ ግን መቼ መቼ ነው ክፉ የምትሆነውም ብላ ጠይቀዋለች። ግን አሁን ጥሩ ሰው ሁኛለሁ በማለት መልስ ሰጧታል። ብቻ ልጁን ማየት እፈልጋለሁ ስትልም፣ እንዴት አይነት ጣፋጭ መሰለችሽ! ስለዚህ አንድ ቀን ታያታለሽ በማለትም ተስፋ ሰጧታል። ምሳሌ ምሳሌና ብሩ ካብረው እያወሩ ነበርና አማዬ ግን ሞተች አለች ብሎም ጠይቀዋለች እራለች ግን ከዚህ በኋላ ቅድስት ናት እናትሽ በማለትም ሰርፕራይዝ አርጓታል። እሷም ለብዙ ጊዜ ስትመኘው የነበረው የቅድስትናትነት ዛሬ ስለተገለጸላት ደስ ብሏት የስ የስ በማለት ሶፋ ላይም ዘላለች። ምን ሆነሽ ነው? ተረጋጊ ሲላትም ቅድስት እኮ ናት እናቴ። ከዚህ በኋላ እማዬ ብዬ ነው እምጠራት በማለትም እማዬ ብላ ጠርታ ቅድስትም ከሳሎ መጣለች። እኔ ነው እማዬ እምትይኝ ሲትላትም፣ አዋንች ነው አባዬ ኮ እናትሽ ከዚህ በኋላ ቅድስት ናት ብሎኛል ትላለች። አባትየውም እንግዲህ የተናገረው ነገር ግራ ገብቶት እንደዚህ ስሜት የሚሰጣት አልመሰለውምና እጅጉን ደንግጦ በስሜት ውስጥ ሆኖ እያያት ነው። ቅድስትም የፈለገ ብትወጅኝም እዚህ በኋላ ቅድስት ብለሽ ነው መጥራት ያለብሽ እማየ አት ይኝም ቅድስት ነው ስሜ። ስለዚህ እናትነቱ እንዳለ ሆኖ ግን ስሜ ቅድስት ነው በማለት እጅጉን ከፍቷታል። ቅድስትና ብሩክም እያወሩ ነበረ። ወይ ነገ ወይ ዛሬ ልታሰር እችላለሁ የልጅን ነገር አደራ ይላታል። ጋሽ እሱ ነገር ሊሆን አይችልም በፍጹም አትታሰርም እያለችው ተስፋ እየሰጠችው ትገኛለች። ማህሌት መትረፍ አልነበረባትም መጨረስ ነበር። ዳጣና ሞገስ መንገድ ላይ እያወሩ ነው ወደ እነ ምሳሌ ቤት ይዟት ሊሄድ ብሎ እሷን አግኝቶ መንገድ ላይ እያወሩ ነው። የሆነውና ያልሆነውን የተፈጠረውን ሁሉ እያወሩ ይገኛሉ። መስረቅም ከተፈለገ ይሰረቅልሃል፣ የሆነ መገደልም ካለበት ይገደልልሃል እያለች ነው። አረ ብዙ ጋማም ይባላል እየተባባሉ ተመቻምቸው እያወሩም ይገኛሉ። አሁን ላይ ይጀሽ ሊሄድ በማለትም ወደ እነሱ ቤት ይዟት አምርቷል። ቤቱ ከተቆፈቆፈ በኋላ ቅድስት በሩን ትከፍታለች። ቅድስትም ገና በሩን ስትከፍተው ሞገሴ ሲሆን እጅጉን ደንግጣለች። ችፍንን እንብላም ደስም በማይል ፊት እያየችው ነበር። ምን ሆነች ነው ቅድስት በማለትም ጥያቄ ጠይቋታል። ዳታም ስትገባ አንቺ ደግሞ ማነሽ ስትላትም እኔ የብሩኬ ፍቅረኛ ነኝ ትላለች። የዚህን ጊዜ ቅድስት ከላይ ከታች ነበር ያየቻት። አንቺ ደግሞ መቼ ነው ከመቼው ደግሞ ፍቅረኛ አበጀ በማለትም እሷም ድንግጥ ብላለች። አንቺ ቅድስትን በሚያስፈራ ፊት ሞገዜን ስታየው ነበርና፣ ቅድስትዬ ምን ሆነሽ ነው? እኔ እኮ አሁን ተሻሽ እያለሁ ደህና ሰው ነኝ በማለት ራሱን ማስተዋውቋታል። የድሮ ጠይቀሃት ፍቅረኛ ብለህ ጠይቀህ እምቢ ብላህ ነው በማለትም ዳጣ የሆነ ያልሆነውን አውርታለች። አንቺ ምን ሆነሽ ነው? በዛላይ ሀብታም ነው ያልፍልሻል፣ አይነት ነገርም ተናግራለች። ሞገሴን በማታውቂው ነገር ዳጣም ነገሩን ቀየስ አድርጋ ብሩኬ ግን አበባ ከቤት አስቀምጦ ከዛች ጋር ሚንጋተት ለምንድነው የሚል ቃለም ተናግራለች። ለምንድነው እችኛዋ ተቀምጣ ከዛች ጋር እችን የመሰለች እሷ ግን ፉንቃ አለባት። ትወደዋለች ብሩኬን ፍቅረኛው ነይ ስላትኮ ከላይ ከታች አየችኝ እያለችም ለሞገስ ይነግረዋለች። የፍራታና መሐሌት ሁለቱ እያወሩ ይገኛሉ። ይህ ቤት እኮ አይበቃንም ስትላትም፣ እዚህ ቤት ልታስወጪ ነው ትላለች መሐሌት። ኃይል አስወጣች ሳይሆን ወደ ብሩኬ ቤት ተመለሽ ለማለት ፈልጌ ነው ስትላትም እሱማ የማይሆን ነው። እንግዲህ ብሩኬ ምርጫ ሰጥቸዋለሁ፣ ወይኔን አብሮኝ ያስቀምጠኛል፣ ያለዛ ደግሞ ልጁ ትሞትበታለች፣ ያለዛም ይታሰራል እያሉ ሞገሴ ዳጣ፣ እንዲሁም ብሩኬ ሶስቱ ሳሎን ላይ ቁጭ ብለው እያወሩ ነው። በድንገት ይሄ ቤት በጣም ነው የሚያምረው ትለዋለች። ብሩኬም አፈፍ አድርጎ ተከራይቼ ነው የሚኖረው ሲልም ምድር ራሷ የክራይ ኮናት በማለት ነገሮችን ጎሸም አድርጋለች። አንተች ግን ሰራተኛ ናት በማለትም በመሃል ቅድስትን ጠቆም አድርጋለታለች። አንቺ ምንድነው እንግዳ ኮነሽ ለምንድ የምትቀባጣጥር ይላል ሲላት፣ ማይ እኔ ኮ ፍቅረኛውነኝ ነኝ ብዬ ስጠይቃ ታካኪ ዘራፍ ኮ ነው ያለች። ስለዚህ ፎን ቃል አለባት በማለት ነገሮችን አፈረጥርጣቸው አለች። ሞገሴም እጅጉን ተናዶ ምን አስቀበጣጠረሽ አንተስ ለምን ይዛሃት መጣህ በማለት በግልምጫ ይናገራቸዋል እሷም አንተ ባለቤት ለመሆን ትሞክራለህ እንዴ ይወጣልሃል በማለት በቅም ብላለች አሁን ልውጣ ወይስ ልሄድ ይገርምሃል እኔ እኮ ከጉድ ነው ያወጣው ብላለች ሞገሴማ እውነት እኮ ነው የፍራታ ሪከርድ ያደረገችን እኮ አምጥተዋ ጠፋ ነው በማለት ሰርፕራይዝም አድርገውታል በይተቀመጭ በማለት በፍቅር አይንም ሲወያዩም ነበረ ዝና ከዘጠኝ ዓመት በኋላ አሁንም ባለቤቱ እንደምትወደው እያቀም ከዚህ በፊት ሞገሴ ድንግልናሽን ስለወሰደው አሁን ላይ እሱን ነው የምትወጁው፣ በፍጹም እኔን አትወጅኝም የሚላታል። እስኪ ወድሃለሁና አፈቅርሃለሁ በይኝ ብላም ብሏትም አፈቅርሃለሁ ወድሃለሁም ብለዋለች። እንደሱ በይኝ፣ እንደሱ ስትይኝ ልቤ ትርክክልልሻል በማለትም አማረኛዎችን ተናግሯታል። እሷም እንግዲህ አሁን አንተን ነው የምወደው፣ ለምንድን ነው ግን የማታምነኝ ስትለው፣ አላምንሽም፣ ድንግልናሽን የወሰደውን ሰው ነው እስካሁን ድረስ የምታፈቅሪው፣ ግን አሁን ምን ላድርግልሽ፣ ምን ልታዘዝሽም ብሏታል ምን እንደሆንልሽ ነው የምትፈልጊው? ምን ማረግልሽ ነው ደስ የሚልሽ ስላት ምን የምፈልገው ወደ ኋላ መመለስ ነው ወደ ሞገስ። በፍጹም ነው የማትመለሽው አንቺ ግን፣ አንድ ላቅቄ አበባ አስመስዬ እያስቀመጥኩሽ፣ ለምንድን ነው እሱ ጋር ልብሽ የሆነው? ልብሽ የሸፈተው ለምንድን ነው እያለም የስድብና የግልምጫ ውርድ ማህሊትና የፍራታ ሁለቱ እየተመካከሩና እየተወያዩ ይገኛሉ። በዚህ መሀል ግሬን አመመኝ፣ ጠብሶ ጣለኝ እኮ በማለት ንዴት ውስጥ ትገኛለች። የፍራታንም ስልኬን አቀበኝ ብላ በሙሉ ፋይሉን ስታየው ፋይሎቹ ጠፍተዋል። ይህን ነገር ያደረገው እኮ ሞገስ ነው፣ እሱ ነው አሰርቆ ፋይሉንም አጥፍቶ እንዳልሆነ ያደረገው አረ፣ የኔም ጠፍቷል ብላ የፍራታም ስታየው የሁለቱን ፋይል ጠፍቷል። ስለዚህ ቤቱ ነው እንዴት የተረገመው? ለምንድን ነው የሆነ ነገር ስንሞክር የማይሳካልን ፋይሉስ ለምንድን ነው የጠፋብን በማለት ያዙኝ ልቀቁኝ ይላሉ። ቅድስትና ዳጣ ሁለቱ እያወሩ ነው። ኩሽና ላይ ገብታ ስራ ላግዚ ስትላትም፣ አንቺ ምልሳሪ መጣች፣ ለመሆኑ ሽንኩርት መክተፍ ስትችያለሽ? ብላታለች። ሽንኩርት ተቀቅሎ መስሎኝ የሚደረገው ለካ ተከትፎ ነው የሚል ጨዋታም ተጫውታላታለች። ቅድስትና ዳታ ብዙ በባህሪ አልተግባቡም እና ሁለቱ የሁለት አለም ሰዎች ስለሆኑ አልተግባቡም። ስለዚህ አብዙ ካወራች እና ከጠየቀቻት በኋላም እንግዲህ ምሳሌ ተነስታለች ወይስ አልተነሳችም ላይ ያት ነበረ በማለት መልስም ሰጣታለች። ህጅና እጅና ተነስታነ የሚሆን እያት ስትላትም ሄዳ ነበር ወደ መኝታ ቤት። እንግዲህ የኔ ቆንጆ በጣም ነው የምታምሪ፣ ዋባትሽም በጣም ቆንጆና አስተዋይ ጀግና አባታለሽ በማለትም መልሰታታለች። ምሳሌም ብድግ ብላ አንቺ ደግሞ ማነሽ? በማለት ቆጫ ብላ ስታያት ነበር። እኔ ዳጣ እባላለሁ፣ የአባትሽ ጓደኛ ነኝ በማለት መልሰታታለች። እኔ ቤት ቀይሬ ነው ወይስ ከኛ ቤት መጠሽ ነው ብላም ጠያቃት ነበር። እኔ ከእናንተ ቤት ልጅ አባትሽ ጀግና ሆኖ ሳየው ልጅ ሆና ሳየኝ ብዬ መጥቼ ነው። ስለዚህ አንቺ በጣም ቆንጅዬ ነሽ ብላ ቆንጅናዋንም ነግራታለች። ብቻ ግን ምሳሌ እች ዳጣን አልተመቸቻትም። ምግብ ላምጣለች ስትላትም አይኔ አልፈልግም፣ ቅድስት ናት የምታበለኝ በማለት መልሰታታለች። ሉላ ለሱ ብዬ በየቀኑ እንደምደማ ማወቅ አለበት፣ ሞገሴ ትላለች። አሁን ላይ ሁሉን ነገር በየቀኑ ሳልፈልግ በግድ ወደሃለሁ በየኝ እየተባልኩኝ እየተሰቃየሁ ነው። ስለዚህ ለሱ ብዬ እንደምሰቃይ ማወቅ አለበት፣ ለሞገሴ ስልክ ይደወልለት በማለትም ስልክም ደውላለት ነበረ። እስከ ዛሬ የትከርማ ነው አሁን የደወለችልኝ እያለ እጁም እግሩም ሰውነቱ እየተንቀጠቀጠ ማንሳትም ከብዶት ነበረ። ይህን ስልክ ቁጥር አውቀዋለሁ እስከዛሬ፣ ዛሬ የትከርማ ነው ሉላ ደወለች በማለትም ነበረ ብሩኬም፣ ማንሳላት? ብሎ ቢለምነውም በፍጹም አላነሳላትም ሰውነቱ እየተርበደበደ በፍጹም አላነሳም አለ እስከዛሬ የት ቆይታ ነበረ እንዴት እስከዚህ ጊዜ ቆይታ ዛሬ ደወለችልኝ በሚል ሰበብ አላነሳላትም አለ እንግዲህ ዳጣም ቆይታ ንገሩኝ የተፈጠረው ነገር ምንድነው ትላለች ልጅ በጣም ቆንጆ ናት ብላ ሳጨርስ ሞገሴ ሲንቀጠቀጥ ስታየው ምን ሆኖ ነው ብላ ስልኩንም ታነሳዋለች እንግዲህ ድሮ ፍቅረኛው ናት ሲባልም አንተ ወንድ አይደለህ እንዴት እንደዚህ ላብ በላብ ትሆናለ ብላ ስልኩንም አንስታ ዳጣ አባላለሁ ብላ ማውርታታለች አንቺ ታውቂኛለሽ ስትላትም ማራላውቅሽም ባለቤትሽ በጣም ይወድሻል ስለሚያፈቅርሽ ስልኩን አንስቶ ማውራትም ከብዶታል በማለት ሁሉን ነገር አፍረጥ በሴም ዳጣን ተቆጥቶ ስልኩን ተቀብሎ ነበር። እንዴት ታነሸዋለሽ? ለምን እንደዚህ ታረጊያለሽ? በሚልግል በሚል ግልምጫም ተናግሯታል። መጫ ግን ዳጣና ቡርኬ ተስማምተው በፍቅር ነበር ቻው ብሎ የሸኛት። ከሸኛት በኋላ ግን ከብዙ ቆይታዎች በኋላ ፖሊስ በማለት ተከትለዋት መጥተዋል። እሷም ወደ ጓዳ ገብታ ምን ሆነች ነው ሲሏትን በራዳ ቋንቋ ፖሊስ መጣ በማለት ሁለቱን አስደንግጣቸዋለች። እንግዲህ ሞገሴና ብሩኬ ተርበት ብተው የሚደበቁበትና የሚሄዱበትን አጠዋል። ሞገሴ እኔ ልታሰር ነው በማለትም ብሩኬ ሲርበተበት ድራማው ተጠናቀቀ። ውድና ክቡር የሆናችሁ ቤተሰቦች በቀጣይ ሳምንት ብሩኬ ይታሰራል ወይስ አይታሰርም የሚለውን ይዤላችሁ እስከመጣ ድረስ እስከዛው